ጤዛውን ልሰው ድንጋዩን ተንተርሰው ጥሬ በልተው የሚኖሩ በሚኖሩ ባህታውያን ላይ በሰሞኑን የተፈጸመውን ግፍ ወይም ችግር ለመግለጽ ነው እዚህ የተገኘ ነው እና እኒህ ገዳማውያን ባህታውያን በዋሻ የሚኖሩ ለዓለም የሚጸልዩ ለሀገር የሚጸልዩ አባቶች ሲሆኑ በሰሞኑ ባላሰቡት ባልጠረጠሩ ሰዓት ድንገት አደጋ ደርሶባቸዋል። ያው ታጣቂዎች ገብተው ዋሻቸውን ከፍተው ገብተው አንዱን አባት ያው በግፍ በጥይት ደብድበው ከገደሉ በኋላ ወደ ገደል አስከሬናቸውን ወደ ገደል ጥለውት ነበር እና እዚያ ወደ ስምንት ያህል ነበሩ ባህታውያኑ፣ ያሉ ስምንት ናቸው ለጊዜው። አንደኛው ባህታዊ ጠፍተው ነበር ሸሽተው ማለት ነው። እና በዚህ ምክንያት ሁለት ተብሎ ተላልፎ ነበረ። ያው ያልተረጋገጠ ነው። እኛ ያው ስለጠፉ ያው እንደ ሞቱ ቆጥረን ነው ማለት ነው። ያው ተኩስም ስለነበረ ምናልባት ሙተው የሆነው ያሉ ተብሎ ነው። አንደኛው ሁለት ተብሎ የነበሩት ትክክለኛው ግን አንድ አባት ናቸው የተሰዉት። በወቅቱ ድርጎ ወይም የዕለት ጉርስ የሚያደርሱላቸው ተማሪዎች አሉ እና ወደዚያ ድርጎ ይዘው ሲሄዱ ድንገት እዛ ሲደርሱ ያው ያ አባት አርፈው ነው ያገኟቸው። ሙተው ነው ያገኟቸው። ሌሎች ደግሞ ያው አብዛኞቹ ከዝንጋጤ ከፍርሃት የተነሳ ሸሽቷል እና በጫካ ጫካ ለጫካ ቦታው አመቺ አይደለም ገደላማ ቦታ ስለሆነ ያንን በመከራ ገደሉን እየዋጠጡ ነው ወደ ላይ የወጡትና እሁድ ነው የደረሱት። እዚያ ደርሰው ኒ አባት እንደተገደሉና እንደቀበሯቸው እንግዲህ ለጊዜው ሸሽተው ቆይተው ኋላ እነዚያ ገዳዮቹ ከሄዱ በኋላ ሄደው ያን አባት ከተጣሉበት ገደል አስከሬናቸውን አውጥተው ለጊዜው በቂ ባይሆንም አለቱ ላይ ትንሽ ቆፈር አድርገው አስከሬናቸው እንዲሸፈንና እንዲቀበር አድርገውታል። እና ከዚህ በኋላ ያው ገዳሙ ከሰማ በኋላ ደወል ተደውሎ የተወሰኑ አባቶች ወርደው እንዲያዩ ተደርጎ እዚያ በኋላ ያው መልእክት ተላልፈዋል። የአባት አርፈዋል የሚል መልእክት ከተላለፈ በኋላ ወደ መንግስት አካላት ያው እዚያም የመከላከያ ሰራዊት ማለት ያው የክልሉ ጸጥታ ኃይሎች ገዳሙን የሚጠብቁ አሉና ለእነሱ ተነግሯቸው እዚያ በኋላ ወርደው ያለውን ሁኔታ ካረጋገጡና ካዩ በኋላ በማግስቱ ኃይል ተጨምሮ ከወረዳው ከአድሏላ ሌላ ኃይል በመጨመር ተጠናክሮ ወርዶ ያው የነበረው ጠላ